ስጋውን ብቻ ለምን እንዳለ፣ መጽሐፍ የሚናገረው ስለ ቅዱስ ሚስጥር ሲናገር ስጋውንም ደሙንም፣ ስጋዬን የሚበላ ይበላል ደሜን የጠጣ እያለ ነው። እንኩ ስጋዬን፣ እንኩ ደሜን። በኋላ ላይ ሳይገባው የሚበላ ብሎ ሲናገርም ስጋውንም ደሙን ሚሽን የሚያደርገው ስለምን አይነት ነገር ብሎ ይሞግታል። ለማንኛውም ግን ስለ ህብረታችንም ሲናገር ማለት ነው አንድ ቆሮንቶስ ምዕራፍ አስር ላይ እና እንደዛ ለማንኛውም ያም ሆነ እኛ ጋር እንደዚህ አይነት ነገር የለም፣ መነጣጠል ምናምን የለም። ግን ህፃናቱ እንደተባለውም ህብቱን ለመቀበል የማይችሉበት ሁኔታ ላይ ከሆኑ ከደሞ ይቀበላሉ። እግዚአብሔርን ጸጋ በዚህ በዛ ኮ እያልክ አትገደብም። እና እንደዛ ነው፣ ከህፃናቱ ሁኔታ አንጻር ነው። እሺ፣ ቀጣዩ ጥያቄ ስለዚህ ለህፃናቱ ወይኑን ብቻ መስጠት ትክክል ነው ብለህ ታምናለህ? ምንም ችግር ምን ችግር አለው?

እያንዳንዱን ነገር የሆነ ካርናል በሆነ ማይንድ ስታስበው ሁሉም ነገር እየከበደ ይሄዳል። ክርስትና ግን እንደዛ አይደለም። እና ጌታ አሁን በቅዱስ ሚስጥር ውስጥ የሚገኘውን ጸጋ ለዛ ህፃን ልጅ ይሰጠዋል። ደግሞ ብቻ ተቀብሎ እራሱ ማለት ነው። እና ከሁኔታው አንጻር ነው እንደዛ ሊደረግ የሚችለው፣ እና ህፃኑ ልጅ ካለበት ሁኔታ አንጻር ነው ነው። እሺ፣ ቀጥል። እሺ፣ ሁለተኛ ሀበነ በሚባልበት ሰዓት፣ ካህኑ ሀበነ በሚልበት ሰዓት የሆነ ሚስቲካል ቼንጅ የለውም ምናምን ብልሃል ከዚህ በፊት ሜስቲካል ቼንጅ የዛ ሰዓት ላይ የለውም ሳይሆን ያልኩት ይሄ ሜስቲካል ቼንጁ ያለው በዚህ ሰዓት ነው ተብሎ አይገደብም። ሙሉ አናፎራው ነው ለቅዱስ ሚስጥሩ የሚቀርበው። እሺ፣ ለምሳሌ አሁን ገድለ ክርስቶስ ሳምራ ላይ እንደዛ ነው የሚለው አይደል። ገድለ ክርስቶስ ሳምራ የሃይማኖት መግለጫ ነው እንዴ? ኖ እንደዛ አይነት ራእይ እንዳየሽ ነው የሚናገረው። ገርለክ ለክርስቶስ ስራ ሴፍ አምጥቶ ህፃን እንደዚህ ለሁለት ሲሰነጠቅ ነው አይደል ያየችው። ይሄ እንትኑ ምንድነው ካህኑ ሀበነ የሚለው ላይ ልክ እየተቀባበልን ስንጸልይ ፈኑ ጸጋ መንፈስ ቅዱስ ላይ እያለን ስንጸልይ እዛ እዛ እዛ አካባቢ ወይ ኤፕክለሴስ ካህኑ ስጋ ወደሙን የሚፈትተው የዛን ሰዓት ነው። አንዴ ኤፕክለሴስ የሚባለው የቅዳሴ ክፍል ላይ የዛኔ እንደው እንደዚህ ሲሆን አይቻለሁ ብላለች በራእይ የሚል ነገር እናስቀምጥ። ኦኬ በራእይ ያንን ነገር እግዚአብሔር አሳያት። ያ ማለት በቃ እንደው ባስተምህሩ ደረጃ እዛች ክፍል ላይ ነው የሚቀየረው ብለን እንድንወስድ የሚያደርገን ነገር ነው። እንዴ ቤተክርስቲያን፣ መጽሐፍ እኮ ነው ይህንን ስለምታቃደል ቤተክርስቲያን የካነቶችን ጅ የምታሳለ ግለጠው ግለጠውና አስተምህሮ አስተምህሮ ሆኖ የተቀመጠበትን ክፍሉን አሳየን። አፍጥ ነው፣ ስህተት ነው ማለት ነው። አኬ ግለጠው። አይ ገድሉ ስህተት ነው ወይ በለኝ። እኔ አሁን ስልክ አላልኩም። ምንም ስህተት አይደለም፣ ልክ ነው፣ ልክ ነው። ግለጠውና አስተምህሮ ሆኖ የተቀመጠበትን ቦታ አሳየን። እኔ አስተምህሮ ነው እያልኩ እኮ አይደለም። አፍጥ ነው፣ አፍጥ ነው። አስተምህሮ ነው ብለህ ተከራከር። እኔ አልሸሸውም። ግለጥ እየተባልክ ትሸሻለህ፣ ትለኛለህ። እንደውም ግለጥ። አፍጥ ነው አሁን ላይ አይመቸኝም። እኔ መንገድ ላይ ሆኜ ነው እየሄድኩ ያለ ታቋለሁ። ይህንን ፈለገ አትናቴዎስም እኮ ገልጦታል። በቃ ስለዛናን ሰማኝ እኩል አታወራ። ስለዛ ሲመች ሲመች እናና ገልጠ ነገሮች ሊታዩ ይችላሉ። ያ ራእይ ስለታየ ግን እንደ ህፃን ልጅ ሆኖ የሆነ ነገር ሲሆን እንደዛ እንደዛ ሲል እንደዚህ ነገር ስላየህ በቃ በአስተምሮ ደረጃ ህፃን ልጅ እንደዚያ ይሆናል ማለት አይደለም። ስለዚህ አሁን ተአምርን፣ ራእይን ምናምን እንደዚህ ነገሮችን እየለየን አቃቢ ምንድን ነው አስተምህሮ ደግሞ ጥርት ተባለ መልኩ ልንናገር ይገባናል። ዝም ብሎ እንደዚሁ እየሰማናቸውን ነገሮች ብቻ ይዘን እየተነረደርን መምጣት አይደለም። ትልቁ ነገር በጣም ከታላቅ ይቅርታ ጋር ማለት ነው። አባይነህ አዳነ፣ ምን እያልኩ ነው? በአስተምህሮ ደረጃ ያለው ምንድነው የጌታ ስጋና ደም ምድር ህብስትና ወይኑ የጌታ ስጋና ደም ይሆናል? አዎ ይሆናል፣ ግን ኤግዛክትሊ የትኛው ቦታ ላይ የሚለውን አናውቅም። ምክንያቱም አሐዱ አብ ቅዱስ ብሎ ሲጀመርም ካህኑ ይኸው ህብስትና ወይኑ የጌታ ስጋና ደም እንዲሆን ስለዚያ ሁሉ ሙሉ ነው። ለእርሱ አስራ የምናደርገው የምንሰጠው በነገራችን ማል ውስጥ ስለማታውቅ ነው እንጂ ህብስትና ወይኑ አይ ውስጡን ስለማታውቅ እንጂ ስጋው ደግሞ መፈተት የሚጀምረው ሀበነ በሚባልበት ሰዓት ነው። ሌላ ጊዜ ስጋው ደግሞ ሲጀምርም አይነካም። ስለዚህ አሁን እያልክ ያለው በኢትዮጵያ ቤተክርስቲያን ውስጥ እዛ ኤፒክለሲስ ላይ ነው፣ ሀበነ ሲባል ነው። ምን አላሳየም። አሁን ዲያቆን ብቻ መሆን አይደለም። አሁን የሚያስፈልገው ምን መሰለህ፣ ትምህርትም ይፈልጋል። አየህ፣ ክርስትና ዝም ብለህ ዲያቆን ሆነህ የልምድ ዲያቆን ሆነህ ቁጭ ብትል መጨረሻ እንዳንተ ነው የሚሆነው። ስለዚያ ምን ያስፈልጋል? ትምህርት። አይ አትሳደብ። እኔ በጣም ነው የማከብርህ፣ በጣም ነው የምወደው። ኖ ኖ ኖ እየተሳደብኩ አይደለም። መጨረሻው ስድብ ነው እንደ አንተ፣ የአንተ መጨረሻ ስድብ ነው። አይ አላወቅም እኮ ላሳየህ እኮ ለማስረጃ ነው የማሳየህ ማይ ብራዘር እሺ፣ አሁን ስለ ገድለ ክርስቶስ አምራ ንገርኝ። ትክክል ነው፣ ትክክል አይደለም? ና ና ና ላሳየ ነው። ወሪ ትፈረጥጣ እና ማይ ብራዘር፣ የካህኑ እጅ በደም ይሰል እንትን ይላል ማለት እንትን ይላል። ለዛ ነው የምንሳለመው ምናምን የሚል እንትን አለው ገድሉ ላይ። አሁን ይውል አሁን፣ ገልጣ አስተምህሮ መሆኑን አሳይ ስትል እኔ አይመቸኝም ስላልክ እሱ ላይ አንድ ያዝ አድርገውና እኔ እሱ ነገር እንደዛ ቢባል ምንም ችግር የለው። ምን ችግር አለ? በጣም ጤናማ ነው። አይቷል በራእይ መልኩ መስዋዕት መሆኑን እያሳያት ስለሆነ ማለት ነው። ያ ነገር መስዋዕት ሕፃን ሲሰዋ በምን በምን ተደርጎ ራእይ ሊታይ ይችላል። ነገር ግን በአስተምህሮ ደረጃ ያለን ነገር ምንድን ነው? ወይም ሳይኖረ እንድታቀው ማለት ነው።

አንዴ ምንድን ነው? የት ነው ዘፈን የሚሰማው? ቀነስ አድርጉት። የት ነው እንትን አጋር ነው አባይነህ ዳንኪራ ቤት ነው? አንዴ ሚዩት አድርገው ከይቅርታ ጋር እንትን ትራንስፖርት ላይ ምናምን ሆነህ ነው? እሺ ቪዲዮ ላብራላችሁ እና ከዛ ትምህርት ለምን እንደሚጠቅም በዛውም ታይበታላችሁ። ይሄ ሆሊ ትሪኒቲ ቴዎሎጂካል ኮሌጅ አዲስ አበባ ይላል። ቅዱስ ሥላሴ መንፈሳዊ ኮሌጅ ወይም መንፈሳዊ ዩኒቨርሲቲ ኮርስ ማቴሪያል ነው ለዶግማቲክ ቴዎሎጂ ማለት ነው። በማን የተዘጋጀ ፕሪፔርድ ባይ ፋዘር ዶክተር ጆሲ ጃኮብ በአባ ዶክተር ጆሲ ጃኮብ የተዘጋጀ በቅዱስ ሥላሴ መንፈሳዊ ዩኒቨርሲቲ ውስጥ በቤተ ክርስቲያኒቱ የቴዎሎጂካል ዩኒቨርሲቲ ውስጥ የዶግማቲክ ቴዎሎጂ ትምህርት የሚሰጥበት ኮርስ ማቴሪያል ነው። ይሄ ደግሞ ይፈልጋል ከሆነ ጭራሽ ቅዱስ ቁርባን ራሱ እውነተኛ የጌታ ስጋና ደም አይደለም ብሎ እስከ መካድ ሊያደርስ ይችላል። አንዱ ወንድማችን አባይ ነ ማለት ነው። እሱ ጭራሽ የቱ ጋር ነው የሚቀየረው የሚለው አይደለም። ያሳሰቡ ጭራሽ ህብስትና ወይኑ የጌታ ስጋና ደም አይሆንም ብሎ ነው የካደው። እንደዚህ አይነት ክህደት ውስጥ እንዳንገባ በጣም ትምህርት ያስፈልገናል። የት ቤተ እምነት ነው? እሱ ለጊዜው አንተን አይመለከትም፣ ግን ትራንስፖርት ነው። ትራንስፖርቱ እንዳለ ሆኖ፣ የት ቤተ እምነት ነው? አየህ፣ አትመልስም። ስለዚህ መዋሸትም ጀመርክ። እሺ፣ የት ቤተ እምነት ነው? በቃ የተባለ እኮ ሚዩት አድርጎ ቤቱን ፎሎ ያላደረጋቸው ሰዎች ቤቱን ፎሎ አሉ እንዲህ ማለት ጀመርክ። ደግሞም ማያደረጉኝ አብዛኞቹ

ሌላ ቅዱስ ያሬድን ኢትዮጵያውያን ሪሊጂን አካምፓኒ ያደርጋል ወይስ ዌስተርን ቴዎሎጂ ነው ፎከስ ያደረገው ጄኔራል ስታ ይሄማ በእንትን በእኛው በኦሪንታል ቤተክርስቲያን የተዘጋጀ እኮ ነው። እኛው የእንትን የቅዱስ ስላሴ ዩኒቨርሲቲ መምህር ሆኖ ያገለግሉ ነበር። ፋዘር ጆሲ ጃኮብ ይባላሉ። የህንድ ቤተክርስቲያን አባት ናቸው። በጣም ትልቅ አባት ኢትዮጵያ ውስጥ በጣም ብዙ አመት የሰሩ ናቸው። ስለዚ በኦሪየንታል ኦርቶዶክስ ነው የተዘጋጀው፣ በእኛው ነው የተዘጋጀው

ን ስን እንትን ነው በቃ እንደው ይሄ ቅዱስ ቁርኑን የምርም ቅዱስ ቁርባን የሚያደርገው ሲ የሚሰጡት ለቃሉ ነው። ይህ ስጋዬ ነው፣ ይህ ደሜ ነው የሚለው ቃል በቃ እሱ ነው ብስትና ወይ የጌታ ስጋና ደም የሚያደርገው ወይም ደግሞ የምን የተጠመቀ ሄደናል ሲባል ጥምቀቱንም ጥምቀት የሚያደርገው ያመነ የተጠመቀ ይድናል ስለሚል አጥምቁ፣ የሚል ቃል የጌታችን ቃል ስላለ በቃ ያ ቃል ነው ቀጥታ ጥምቀት የሚያደርገው ብሎ ኤክስክሉሲቭሊ ይህንን ኃይል የሚሰጡት ለዛች ለተነገረችው ቃል ነው። እንግዲህ በስኮላስቲሲዝም ውስጥ ማለት ነው። እንደዚህ አይነት ነገር በስኮላስቲክ ቲዮሎጂ ውስጥ እንዲህ አይነት ነገር አለ። ዘ ሞመንት ኦፍ ኮንሰክሬሽን ቲዮሪ። ዘ ሞመንት ጊዜው ማለት ነው። ዘ ሞመንት ኦፍ ኮንሰክሬሽን ቲዮሪ ኦልሶ ኬም አንደር ዘ ኢንፍሉዌንስ ኦፍ ኢት። በዚህ ምክንያት ደግሞ ይሄ ከቃሉ አንጻር ስለሆነ ያቺ ቃል የምትነገርበት ሰዓት ላይ ቅዳሴው ላይ ያኔ ይቀየራል ስለሚሉ በዚህ ምክንያት የሆነች የምትቀየርበት የሆነች ስፔሲፊክ የሆነች ታይም የሆነች ሞመንት መስጠት ጀመሩ። ህብስትና ወይ የጌታ ስጋ ነው የሚሆንበትን ማለት ነው። እሺ እሺ፣ የቱ ጋር ነን? የሞመንቱ ስ ናት። ፓትሪስቲክ ኤራ ይህ ነገር ግን ከጥንት ርስያን አባቶች ዘመን ምናምን የመጣ አይደለም። አኮርዲንግ ቱ ኢስተርን ሊተርጂካል ቲዮሎጂ ወርድ ስ ኢንስቲቱሽን ዝ ሲምፕሊ ሃይስቶሪካል ናሬቲቭ። በቃ የሆነ በሰዓቱ የተደረገ ነገር እንጂ ቃሉ ቃሉ ብቻ እያሉ ኤክስክሉሲቭ ለእሱ ፓወሩ መስጠት አንችልም። ናረ ኮንሰክራተሪ ፎርሚላ ኮንሰክራተሪ ፎርሚላም አይደለም። ያንን ህብስትና ወይኑን የጌታ ስጋና ደም የሚያደርገው ያ ቃሉ ነው እያለን እንደዚህ አይነት ነገር አንሰጥም። ከዚህ ቀደም ያልኳቸው ትላንት፣ ቆይ ሌላ ጊዜ ያወራችሁ ያሉ ያልኳቸው የሉተርን ይሄ ነበረ ሉተር ቃሉ ቃሉ ቃሉ ቃሉ የሚለው ነገር አለ። እኛ የመንፈስ ቅዱስ አሰራር እንደሆነ ነው ህብስትና ወይኑንም የጌታ ስጋና ደም የሚያደርገው ጥምቀቱን ውሃውንም ጥምቀት የሚያደርገው የመንፈስ ቅዱስ አሰራር እንደሆነ እናምናለን። ሉተር ሞር ትኩረት የሚያደርገው ቃሉ ላይ ነው ጌታችን የተናገረው ቃል ላይ የሄድና ያ ቃል ነው። ውሃውንም ጥምቀት የሚያደርገው ያኔ ጌታችን የተናገረው ይህ ስጋዬ ነው ይህ ደሜ ነው ያለው ቃል የአርሱ ነው። አሁንም የጌታ ስጋና ደሜ ነው የሚያደርገው እያለ ይናገራል እና ግን ይህንን የጌታችንን ንግግር ኮንሰፕራተሪ ፎርሚላ ብለን አንይዘም። እያየህ ሚዩት አርግ እንጂ ምንድን ነው? ችግር የለም እሺ። እና ያው የጌታችንን ያንን ንግግር ግን እያሰብን ቅዳሴያችን ላይ እንለዋለን እንለዋለን፣ ግን ኮንሴክራቶሪ ፎርሚላ ግን አይደለም። ኮንሴክሬት የሚደረግበት ፎርሚላ ልክ እንደዛ አድርገን ግን እንደ ሉተር ሆነ የሆነ በዚህ በስኮላስቲክ ቴዎሎጂ ውስጥ እንዳለው በዛ መልኩ ኛ አንገልጽ። የመንፈስ ቅዱስን አሰራር ነው የምናምልቀው። ይሻ እንደዚ እንደዛ ይልና እሺ። ሆን አሁን የተነሳንበት ላይ ፎከስ ለማድረግ ለእናንተ እየታያቸው አደም ሊብለካ በጣም ሲምቦላይዝ ስፒሪት ኤፒክለሲስ ያቺ ክፍል ማለት ነው። የሲምቦላይዝ የምታደርገው ምንድነው? በቃ የመንፈስ ቅዱስን አክቲቭ የሆነ ሚና በዚህ በቅዱስ ቁርባኑ ላይ ማለት ነው እሱን የሚያሳይ ነው። ሚኒስትሪ ኦፍ ጂሱስ ክራይስት ቅዱስ ፍሬምን ይጠቅሳል። ይህንን ክፍል ከምን ጋር ያገናኘዋል? መንፈስ ቅዱስ የመንፈስ ቅዱስን ስራ በዚህ ውስጥ ማለት ነው። ፕሬዘንስ ኦፍ ዘ ሆሊ ስፒሪት ኢንካርኔት ዎርድ ኮንቲኒውስ ኢን ዘ ዩካሪስቲክ ሚስትሪ። በዚህ በቅዱስ ቁርባን ሚስጥሩ ውስጥም የመንፈስ ቅዱስ ስራ ይቀጥላል። በኢንካርኔሽን ሰዓት መንፈስ ቅዱስ ነበረ። ቃል ስጋ ሲሆን አይደለም መንፈስ ቅዱስ ነበረ፣ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ሰው ሆነ እንድንል፣ አሁን በቅዱስ ቁርባን ስርዓት ውስጥም ይቀጥላል ስፔሲፊክሊ

ሆል አናፎራ ኢዝ ኮንሰክራተሪ በኦርቶዶክስ ኤርስያን ውስጥ ሙሉ አናፎራው ኮንሰክራተሪ ነው። ኤፒክለሲስን ብቻ መርጠን እንዲ ነው የምንል አይደለን። አሁን ይህን እንግዲህ በኦፊሻሊ ቤተክርስቲያኒቱ፣ በኤርስያን ውስጥ የሚገኘው ቴዎሎጂካል ዩኒቨርሲቲ ውስጥም የሚሰጠው ትምህርት ይሄ ነው። ሙሉ አናፎራ ሙሉ ቅዳሴያችን አህዱ ቅዱስ ብሎ ከአኑ ሲጀምር ጀምሮ ያለው ቅዳሴ ምንድነው? ኮንሰክራተሪ ነው በቃ ለጠቅላላ ኮንሰክሬት ለማ ያ ብሬዱና ዋይኑን ኮንሰክሬት ለማድረግ ነው የጌታችን የክርስቶስ ኢየሱስ ስጋና ደም ለማድረግ የሚደረግ ነገር ነው እንጂ ኤፒክሌሲስን የሆነ በቃ የኮንሰክሬሽን ሞመንት ብለን ሞመንት ኦፍ ኮንሰክሬሽን ወይም ኮንሰክራተ ሪፎርም ይላል ብለን አንይዝም ነው ስለዚ አሁን ኤፒክለሲስን ብቻ አደለም የነገርኳቸው ያቸው ሀበን የምትባሉ የምንላትን ክፍል ብቻ ሳይሆን ወርድ ሶፍ ኢንስቲትዩሽን ላይም የእነ ሉተርን በጣም በስፋት የሚጠቀሙትን ነገር ከቃሉ ጋር ስለተጣመረ ከሱ የተነሳ ነው ከቃሉ የተነሳ ነው ከቃሉ የተነሳ ነው የሚል ነገር አለ እና ስለዚ ለእሱ አሁን ለሉተር ያቺ ቃል የሆነ ጊዜ ጌታችን የተናገራት ቃል ስጋዬን ይበላል ደሜን ይጠጣማል ነው ይህ ስጋዬ ነው የምትለው ቃል ያቺ ቃል ናት ህብስቱና ወይኑን እያደረገችው እያደረገችው እያደረገችው የምትኖረው ስለዚያ ያኔ በቃ ጌታችን ኮንሰክራቶሪ ፎርሙላ ነው ብሎ የነገረን የለም። በኤክሌሲያን ታሪክ ውስጥ ኮንሰክራቶሪ ፎርሙላ ነው ብሎ የነገረን የለም። እና ወርድ ኦፍ ኢንስቲትዩሽን የሚባለው እሱ ነው። እና አሁን እንደነዚህ ዓይነት ነገሮችንም እንትን አንለም። በቃ የመንፈስ ቅዱስ አሰራር እንዳለ እና ምናምን አለን። ይሄ ሚስጥራት ላይ በቃ ሁሌ የመንፈስ ቅዱስ የመንፈስ ቅዱስ ሮል አለ በኤክሌሲያን ውስጥ ግዴታ ነው። እና መንፈስ ቅዱስ ነው ስራዎቹን ሁሉ የሚሰራው። ስለዚህ እኛ ሁልጊዜም ቢሆን እንደነዚህ አይነት ሚስጥራት ላይ የመንፈስ ቅዱስ አሰራር ስለሆነ ትንተናን እንሰጥን ከትንተና ትንሽ ራቀ ነው የምንለው። ከትንተና አራቀ ብለን በዛ ውስጥ የሚተላለፈውን የእግዚአብሔርን ጸጋ ብቻ መቀበል እየተቀበሉ ክርስቶስን በመምሳሌ ህይወት ውስጥ መኖር እንጂ ሁሉን ነገር ማብራራት አይጠበቅብንም። መጽሐፍ ቅዱስ ጋር አብራራ አባቶች ካላብራሩ ብድግ እያሉ ማብራራት ሌላው አስቸጋሪ ስለሚሆን ማለት ነው። እና እንደዛ ነው ነው አንተ ባይዜ መግባት ሳይኖርብኝ የገባት አጋጣሚ ምንድን ነው የሆነ ነገር ሽር ተደርጉልኝ ምናምን ስገባ ነው እንትን ያልኩት። ያየውና ከስራ ላይ ያስተጓጉልኝ ስላለ የአንቺን ጥያቄ እንትን በልና፣ እኔም ልዝጋቡ። ያንቺው የምትለው ነገር ካለ እሺ፣ አንዴ እዚህ አንቺ የለችም መሰለኝ። አሁን አንቺ የለችም። እሺ ኦኬ። አንቺ ከሌለሽ ምን ማድረግ አይቻልም። እዚህ ቤት ግፍት መስጫ ላይ ቃሪያ የለም። ቆይ አንዳንዱ ጋር አለ ነው ሀሳቡ። ወይ አንድ ቃሪያ ለሚያስፈልጋቸው ሰዎች ነው የሚወጣው። ምን አድርጌ ነው ቃሪያ የሚወጣልኝ? እንደ አረ ወዳጅ ያስፈልጋል ቃሪያ አንዳንዴ አንዳንድ ዝም ብሎ እንደዚሁ ቃሪ አያስፈልግም። ዝም ብሎ እንዲሁ አያስፈልግም። ለሁላችንም በእውነት ትላል። በእውነት እኔ ቃሪ አያስፈልገኝ። ቅዱሳን፣ ኦኬ፣ እሺ፣ አንችዋለሽ። አና በል በቃ፣ ወደ ስራ ልመለስና እና ስራዬን ልጨርስ። በቃ መልካም ቀን ለሁላችሁም። ቴንክስ። ሁላችንም ወዳችኋለሁ። ቻው